እንደምንሰነበታችሁ ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ ሲሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር ማድረግ ፈጽሞ እንዳይዘነጋ። አርሰናል የተመለከቱ መረጃዎች ወደ እናንተ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቪክተር ዮክሬሽ ወደ አርሰናል ለመዛወር ተስማምቷል። ዝውውሩን በፍጥነት ማድረግ ይፈልጋል። ስፖርቲንግ ሊዝቦን ቪክተር ዮክሬሽን በ60 ሚሊዮን ፓውንድ ለመሸጥ ፈቃደኛ እንደሆኑ ታውቋል። አርሰናል ታዲያ ይህ ምርጥ ዋጋ እንደሆነ እያስባሉ። አርሰናሎች በክረምቱ የዝውውር መስኮት በርካታ ተጫዋቾችን ወደ ፍላይሜሬስ ለማምጣት ፍላጎት እንዳላቸው ይታወቃል። አንድሪ ቤርታ ደግሞ ተጫዋቹ ወደ ፍላይሜሬስ እንዲያቀና ከፍተኛ ግፊት እያሳደሩ እንደሆነ ተገልጿል። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ ከቫሌንሽያ ጋር ይዘውት የገቡትን አይነት የጨዋታ ስልት በኤሚሬትሱ ጨዋታ ላይ እንደማይጠቀሙ ተናግረዋል። አሰልጣኙ ይህንን የተናገሩበት አርሰናል ከቫሌንሽያ የበለጠ በጣም የሚያጠቃ ቡድን ስለሆነ እንደሆነ ተገልጿል። እንግዲህ ማድሪዶች ወደኋላ አፈግፍገው የመጫወት ፍላጎት እንዳላቸውም እንግዲህ እየጠቆሙ ይገኛሉ። ፋብሪዚዮ ሮማኖ እንግዲህ በዩቲዩብ ቻናሉ ስለ ማርቲን ዙበሜንዲ ወቅታዊ መረጃ ይህንም ብለዋል። አዲሱ የስፖርቲንግ ዳይሬክተር አንድሪ ቤርታ ከዙበሜንዲ ወክሎች ጋር ጥሩ ግንኙነት እንዳለው ታውቋል። ለረጅም ጊዜ ትውቅ ያላቸው ሲሆን፣ ስለዚህ በእርግጠኝነት አርሰናል በዙበሜንዲ ውል ላይ ጠንክረው እየሰሩ ነው ሲል ፋብሪዚዮ ሮማኖ ገልጿል። እንግዲህ ሁለተኛው ፈራሚ ደግሞ እንግዲህ ማርቲን ዙበሜንዲ የመሆን እድል እንዳለው ነው እየተገለጸ የሚገኘው። መጀመሪያ የመመልከ ለመመልከት የሚፈልጉት በክረምቱ የዝውውር መስኮት የፒክቸር የኦፕሬሽን ጉዳይ ነው። በመቀጠልም እንግዲህ የመሀል ክፍሉን ማጠናከር እንደሆነም እንግዲህ ተገልጿል። አርሰናል የሳትፎርዱን የ16 ዓመቱን ታዳጊ ዊል ራይትን ሁኔታ በቅርበት እየተከታተሉ ይገኛሉ። ተጫዋቹ በአካዳሚ ቤት ድንቅ የሚባል እንቅስቃሴ እያሳየ ሲሆን ለሳርፎርድ ከ40 በላይ ጎሎችን ማስቆጠሩም ተገልጿል። እንግዲህ አርሰናሎች በርካታ ታዳጊዎችን ወደ ፍላይ ኤምሬትስ እያመጡ ይገኛሉ። ይህ ደግሞ ለወደፊት የክለቡ እጣ ፈንታ ጥሩ ነው ተብሎ ይጠበቃል። ሚካኤል አርቴታ በነገው ጨዋታ ምን ማድረግ እንደምንፈልግ እናውቃለን። ያንን ለማሳካት እስከ መጨረሻው እንፋለማለን ሲል ተናግሯል። እንግዲህ ሳካ እንግዲህ እንደዚህ ሲል ተናግሯል። ደጋፊዎች ምን ያህል እንደምወዳቸው ያውቃሉ። ማክሰኞ ስመለስ ምን ያህል እንደሚወደኝ አሳይተውኛል። እዚህ በመሆኔ በጣም ደስተኛ ነኝ ሲል ሳካ ተናግረዋል። ይህ ተጫዋች እንግዲህ ለአርሰናል ከፍተኛ የሆነ ግልጋሎትን ሲሰጥ ተመልክተናል። እንግዲህ ወደፊት ለሚኖሩ ጨዋታዎችም እንግዲህ ጥሩ ጉልጓሎትን ይሰጣል ተብሎ ይጠበቃል። ሚካኤል አርቴታ እንግዲህ እንዲህ ሲል ተናግሯል። ሪያል ማድሪድ ለማሸነፍ ዝግጁ እንደሆንን በራሳችን መተማመን አለብን። እንደዚህ አይነቱን አስተሳሰብ ነው የምንፈልገው። ይህን አይነት ጨዋታ ከተጫወትን ሀያ ዓመታት ሆኖናል እናም የራሳችንን ታሪክ ለመጻፍ ትልቅ እድል አለን ሲል ሚካኤል አርቴታ ተናግሯል። ውድ የዚህ ቻናል ተከታታዮች አጠር ያለች መረጃ ነበር እንግዲህ ለእናንተ ያቀረብኩላቸው። አርሰናል ከሪያል ማድሪድ በፍላይ ሜሪት የሚጫወት ይሆናል። ውጤቱን ኮመንት ሴክሽን ላይ ማስቀመጥ እንዳይረሳ፣ ቪዲዮውን ላይክ፣ ሼር ማድረግም እንደዚሁ እንዳይረሳ ብያለሁኝ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ነው ዘመኛ